ኦሪት ዘውል ምዕራፍ አንድ ተራ ቁጥር አንድ በደቡቡን በኩል ተቀምጦ የነበረው ከነአናዊው የአራር ንጉስ በአታሪ መንገድ እስራኤል እንደመጡ ሰማ። ከእስራኤልም ጋር ሰልፍ አደረገ። ከእነርሶም አምርኮ ማረከ። ተራ ቁጥር ሁለት እስራኤልም ለእግዚአብሔር እነዚህን አሳልፈ በእጄ ብትሰጣቸው ከተሞቻቸውንም እርም ብዬ አጠፋለሁ ብሎ ስዕለት ተሳለ። ተራ ቁጥር ሶስት እግዚአብሔርም የእስራኤልን ድምፅ ሰማ ከነአናውያንንም አሳልፎ በእጃቸው ሰጣቸው። እነርሱንም ከተሞቻቸውንም እርም ብለው አጠፉ። የዚያንም ስፍራስም ስም ሔርማ ብለው ጠሩት። ተራ ቁጥር አራት ከሆርም ተራራ ከኤዶምያስ ምድር ርቀው ሊዞሩ በኤርትራ ባሕር መንገድ ተጓዙ። የሕዝቡም ሰውነት ከመንገዱ የተነሳ ደከመ። ተራ ቁጥር አምስት ሕዝቡም በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ምድር ለምን አወጣችሁን? እንጀራ የለም፣ ውሃ የለም፣ ሰውነታችንም ይህንን ቀላል እንጀራ ተጸየፈ ብለው አንጎራጎሩ። ተራ ቁጥር ስድስት እግዚአብሔርም በሕዝቡ ላይ እባቦችን ሰደደ፣ ሕዝቡንም ነደፏቸው፣ ከእስራኤልም ብዙዎች ሰዎች ሞቱ። ተራ ቁጥር ሰባት ሕዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ስለተናገርነው ነገር በድለናል እባቦችን ከእኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። ተራ ቁጥር ስምንት ሙሴም ስለ ሕዝቡ ወደ እግዚአብሔር ጸለየ። እግዚአብሔርም ሙሴን እባብን ሰርተህ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያያት በሕይወት ይኖራል አለው። ተራ ቁጥር ዘጠኝ ሙሴም የናስ እባብ ሰርቶ በዓላማ ላይ ሰቀለ እባብም የነደፈችው ሰው ሁሉ የናሱን እባብ በተመለከተ ጊዜ ዳነ። ተራቁጥር አስር የእስራኤልም ልጆች መንገዳቸውን ቀጠሉ፣ በአቦትም ሰፈሩ። ተራቁጥር አስራአንድ ካቦትም ተነስተው ተጉዘው በሞዓብ ፊት ለፊት ባለችው ምድረ በዳ በፀሐይ መውጫ በኩል በእየ አባሪም ሰፈሩ። ተራ ቁጥር አስራ ሁለት ከዚያም ተጉዘው በዘሬድ ሸለቆ ሰፈሩ። ተራ ቁጥር አስራ ሶስት ከዚያም ተነስተው ተጉዘው ከአሞራውያን ዳርቻ በሚወጣው ምድረ በዳ ውስጥ በአረኖን በአረኖን ማዶ ሰፈሩ አረኖን በሞዓብና በአሞራውያን መካከል ያለ የሞዓብ ዳርቻ ነውና ተራ ቁጥር አስራ አራት ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲ ተባለ ዋሄብ በሱፋ ተባለ። የአረን ወንም የአረን ወንም ሸለቆ ሸለቆች ተባለ። ተራ ቁጥር አስራ አምስት ወደ ኤር ማደሪያ የሚወርድ የሞአብም ዳርቻ በሞአብም ዳርቻ የሚጠጋ የሸለቆች ፈሳሽ ተባለ። ተራ ቁጥር አስራ ስድስት ከዚያም ወደ ብኤር ተጓዙ። ይህም እግዚአብሔር ሙሴን ሕዝቡን ሰብስብ ውሃንም እሰጣቸዋለሁ ብሎ የተናገረለት ጉድጓድ ነው። ተራ ቁጥር አስራ ሰባት በዚያም ጊዜ እስራኤል ይህንን መዝሙር ዘመሩ። አንተ ምንጭ ሆይ ፍለቅ፣ እናንተም ዘምሩለት በሚል ተራ ቁጥር 18 በበትረ መንግስት፣ በበትራቸውም የህዛዛውንቶች ያን ጎደጎዱት፣ አለቆችም የቆፈሩት ጉድጓድ ተባለ። ተራ ቁጥር 19 ከምድረ በዳም ወደ መቴና ተጓዙ። ከመቴናም ተነስተው ወደ ነሃሊ ወደ ነሃሊኤል ተጓዙ። ከነሃሊኤልም ወደ ባሞት ተጓዙ። ተራቁጥራያ ከባሞትም ምድረ በዳ ተነስተው በዳውን ከላይ ወደሚመለከተው ወደ ፈስጋ ተራራ ተጓዙ ራስ በሞዓብ በረሃ ወደ ወደ ፈስጋ ተራራ ራስ ተጓዙ። በሞዓብ በረሃ ወዳለው ሸለቆ ተጓዙ። ተራ ቁጥር 21 እና 22። እስራኤልም በምድርህ ላይ እንለፍ፣ ወደ እርሻህና ወደ ወይን ቦታ አንገባም፣ ከጉድጓድህም ውሃ አንጠጣም ከምድር ዳርቻ እስከምንወጣ ድረስ በንጉሥ ጎዳና እንሄዳለን ብለው ወደ አሞራውያን ንጉሥ ወደ ሴዎን መልእክተኞችን ላኩ። ተራ ቁጥር 23 ሴዎንም እስራኤል በምድሩ ላይ ያልፈ ዘንድ አልወደደም፣ እምቢ አለ። ሴዎንም ሕዝቡን ሁሉ ሰበሰበ። እስራኤልንም ለመዋጋት ወደ ምድረ በዳው ወጣ ወደ ያሃጽም መጣ፣ ከእስራኤልም ጋር ተዋጋ። ተራ ቁጥር 24 እስራኤልም በሰይፍ መታው፣ ምድሩንም ከአርኖን ጀምሮ እስከ አሞን ልጆች እስከ ያውቅ ድረስ ወረሰ። የአሞንም ልጆች የአሞንም ልጆች ዳርቻ የጸና ነበረ። ተራ ቁጥር 25 እስራኤልም እነዚህን ከተሞች ሁሉ ወረሱ። እስራኤልም በአሞራውያን ከተሞች ሁሉ በሐሴቦንና በመንደሮች ሁሉ ተቀመጡ። ተራ ቁጥር 26 ሐሴቦንም የአሞራውያን ንጉስ የሴዎን ከተማ ነበረ። እርሱም የፊተኛውን የሞዓብን ንጉሥ ወግቶ እስከ አርኖን ድረስ ምድሩን ሁሉ በእጁ ወስዶ ነበር። ተራቁጥር 27 ስለዚህ በምሳሌ እንዲህ ብሎ ተነገረ፣ ወደ ሐሴቦን ኑ የሴዎን ከተማ ይሰራ ይመስረት በሚል። ተራቁጥር 28 እሳት ከሐሴቦን ነበልባልም ከሴዎን ከተማ ወጣ። የሞዓብን ኤር የሞዓብን ኤር፣ የአርኖንን ተራራ አለቆች በላ። ተራ ቁጥር 29 ሞዓብ ሆይ ወዮልህ፣ የኮሞስ ሕዝብ ሆይ ጠፋህ። ወንዶች ልጆቹን ለሽሽት፣ ሴቶች ልጆቹንም ለምርኮ ለአሞራውያን ንጉሥ ለሴዎን ሰጠ። ተራ ቁጥር 30 ገተር ናቸው። ከሐሴቦን እስከ ዴቦን ድረስ ጠፉ። ኖፋም እስኪደርሱ እስከ ሜድባ አፈረስ ናቸው። ተራ ቁጥር 31 እስራኤልም እንደዚህ በአሞራውያን ምድር ተቀመጠ። ተራ ቁጥር ሰላሳ ሁለት ሙሴም ሰላዮችን ወደ ኢያዜር ሰደደ፣ መንደሮቿንም ወሰዱ፣ በዚያም የነበሩትን አሞራውያንን አባረሩ። ተራ ቁጥር ሰላሳ ሶስት ተመልሰውም በባሳን መንገድ ወጡ። የባሳንም ንጉሥ አግ ከሕዝቡ ሁሉ ጋር በኤድራይ ይዋጋቸው ዘንድ የወጣ። ተራ ቁጥር ሰላሳ አራት እግዚአብሔርም ሙሴን እርሱንና ሕዝቡን ሁሉ ምድሪቱንም አሳልፌ በእጅህ ሰጥቻለሁና አትፍራው አለው። በሴዎንም በተቀመጡ በአሞራውያን ንጉሥ በሴወን እንዳደረግህ እንዲሁ ታደርግበታለህ አለው። ተራ ቁጥር 35 እርሱንና ልጆቹን ሕዝቡንም ሁሉ መቷቸው፣ ሰውም አለቀ።